ሻምበል ኢብራሂም ትራኦሬ ማን ናቸው? ለምንስ በአፍሪካውያን ዘንድ ተወዳጅነትን አተረፉ? ሰላም ጤና ስጥልኝ ውድ የቻናላችን ቤተሰቦች፣ ከቅርብ ጊዜያት ወዲህ አፍሪካውያን በአንድ ድምፅ ለቆሙላቸውና እጅግ ተወዳጅነትን ስላተረፉት ሻምበል ኢብራሂም ትራኦሬ አጭር ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንዲሁም ቻናላችንን ላይክ በማድረግ ሰብስክራይብ በማድረግና ለሌሎች በማጋራት ቤተሰብ ይሆኑ እንላለን። የ37 ዓመቱ ባለ ግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ አገሩን ከምዕራባውያን ኢምፔሪያሊዝምና የእጅ አዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪ ስብዕናን በጥበብ ገንብቷል። መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ እንደ አንዳንድ ጊዜ የአፍሪካ ቼ ጉቬራ እየተባለ የሚጠራው ቡርኪና ፋሶዊው የማርክሲስት አብዮተኛ ቶማስ ሳንካራና ሌሎች የአፍሪካ ጀግኖች ፈለክ ሲከተል እያዩት ነው። የትራወሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ ወይም በምስራቅ አፍሪካ ባሉ አገራት ፖለቲከኞችና ደራሲያን እንኳን ሳይቀር ሰው እየወስኑ ሲል ሰምቻለሁ ሲሉ የኮንትሮል ሪስክ አማካሪ ድርጅት ከፍተኛ ተመራማሪ ሊ ቤቭሪ ሎችንግ ለቢቢሲ ተናግረዋል። ተመራማሪው አክለውም የትራወሬ መልእክቶች አሁን የምንኖርበት ዘመን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድን ነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛበት የሚሉ ጥያቄዎችን እያነሱ መሆኑን ይናገራሉ። እንደ ኢሮፓያን አቆጣጠር በ2022 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላ የትራኦሬ አገዛዝ የቀድሞ የቡርኪና ፋሶ ቅኝ ገዢ ፈረንሳይ ምትክ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰረት አድርጓል። ይህም የሩሲያ ፓራሚሊተሪ ብርጌድ በማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ስራ ላይ በ15 በመቶ ድርሻ እንዲሰጡት እና ክህሎቶችን ለቡርኪና ፋሶዊ ሰዎች ማስተላለፍን ይጠይቃል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፈቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድ ጎርድ ላይም ተፈጻሚ ይሆናል። በቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራኦሬ አብዮት ብሎ የሰየመው አካል ወታደራዊ ጁንታ በአገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መስሪያ ቤት የሆነው ሳሪማ ሪሶርስ በ2024 መገባደጃ ላይ የአሰሳ ፈቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግልግል ክስ መስርቶ ነበር። ወታደራዊ ጁንታ መንግስት ከዚህ ቀደም በለንደን በምተመዘገቡ ኩባንያ ባለቤትነት የተያዙ ሁለት የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት ያዘዋወረ ሲሆን ባለፈው ወር ተጨማሪ በውጭ አገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱን ተናግሯል። በደቡብ አፍሪካ የሚገኙ የደህንነት ጥናቶች ተቋም ተመራማሪ ሄንሪ ክራይንድ ለቢቢሲ እንደተናገሩት የትራኦሬ የስር ነቀል ለውጥ በአፍሪካውያን ያለውን ተወዳጅነት ከፍ አድርጎታል። ሚስተር አይኪንስ እሱ አሁን ተወዳጅ እንኳን ባይሆን በአፍሪካ በጣም ታዋቂ ፕሬዝዳንት ነው ብለዋል። ተመራማሪዎች እንደተናገሩት ትራወሬ በ2023 በሩሲያ አፍሪካዊ መሪዎች ጉባኤ ላይ ንግግር ባደረጉበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቁሙ በማለት የአፍሪካውያን እንቀልብ ስቧል። ይህ ንግግር የትራወሬ አፍሪካኒዝም ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሃን በሰፊው ተሰራጭቷል። ለንግግራቸው ምስጋና ይግባውና በማህበራዊ ሚዲያ ዘመቻ በመገፋቱ በጉባኤው ላይ ያቀረበው ተማጽኖ በአፍሪካ አሜሪካውያንና ጥቁር ብሪታንያውያን ዘንድ ጨምሮ በመላው ዓለም ተስፋፍቷል ሲሉ ተመራማሪው ጠቁመዋል። በዘረኝነት ቅኝ ግዛትና ባርነትን ያለፈ ማንኛውም ሰው ከመልእክቶቹ ጋር ሊዛመድ ይችላሉ የሚሉት ተመራማሪዋ ምንም እንኳን ስማቸው አምታቶ ትራኦሬ እንደ ቡርኪና ፋሶ በመጥቀሱ ስለ ላቅ አስተናግዶ ቢሰርዘውም አፍሪካ አሜሪካዊ ራፐር ሚክሚል ባለፈው ዓመት መጨረሻ ላይ ጉልበቱንና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራው ልጥፍ ይጠቅሳል። ነገር ግን የፈረንሳዩ ፕሬዚዳንት ቀልብ ትራኦሬን አይወደውም። ፕሬዚዳንቱ ትራኦሬን በራስ ፓን አፍሪካውያንን በሚሉና በኒው ኢምፐራሊስቶች መካከል ያለው እንቅጣልባ ጥምረት አካል እንደሆነ ገልጸውታል። ሻምበል ትራኦሬ ዝናው ቢናኝም ለአስር ዓመታት የዘለቀውንና የጎሳ መከፋፈል እንዲባባስ በአንድ ወቅት ሰላማዊ ወደ ነበሩ እንደ ቤኒን ወዳሉ ጎረቤቶች እየተዛመተ ያለውን የእስላማዊ አመፅን ለማስቆም የገባውን ቃል አልፈጸመም። የእሱ ጁንታ ተቃዋሚዎች ሚዲያዎችንና የሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎቹን አፍኗል። የሕክምና ባለሙያ ባለስልጣኖችን ጨምሮ ተቺዎችን ከአዲስቶች ጋር በሚደረገው ጦርነት ግንባር በመላክ እንዲቀጡ አድርጓል። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ዳይሬክተር የሬናልድ ዴፓፕ። ትራኦሬ እንዲህ ያለውን ድጋፍ ያገኙበት ምክንያት ወጣት ህዝብ ባለበት ሀገር ውስጥ ያለው ወጣት ነው ይላሉ። በቡርኪና ፋሶ አማካኝ እድሜ 17.7 ዓመት ነው። እሱ ሚዲያ አዋቂ ነው። እናም ራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነቱን ለመገንባት ተጠቅሞበታል ሲል ለቢቢሲ ተናግሯል። እና እሱ የፖለቲካውን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ የወደፊት ጊዜ እንዳለ እንዲሰማው በማድረግ በዚያ ጨዋታ ላይ በጣም ጥሩ ነው። ሳንካራ በ1983 በ33 ዓመቱ በመፈንቅለ መንግሥት ስልጣን ላይ ሲወጣ አባት አገር ወይም ሞት እናሸንፋለን በሚል መሪ ቃል ህዝቡን አሰባስቦ ነበር። ነገር ግን ትራኦሬ ስልጣን እስኪጨብጥ ድረስ ቡርኪና ፋሶ ወደ ፈረንሳይ የፖለቲካ መዋር እንድትመለስ ባደረገ በሌላ መፈንቅለ መንግሥት ከአራት ዓመታት በኋላ ሳንካራ ተገደለ። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የጸጥታ ተንታኝ ፕሮፌሰር ኩዌሲ አኒንግ የወታደራዊ መሪው ተወዳጅነት በሀገሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ ያሳያል ብለዋል። እንደ አውሮፓውያን አቆጣጠር በ2024 በአፍሮ ባሮሜትር በ39 ሀገሮች ውስጥ የተደረገ ጥናት ለዲሞክራሲ ያለው ድጋፍ ቀንሷል፣ ምንም እንኳን በጣም ታዋቂው የመንግስት መዋቅር ቢሆንም። ፕሮፌሰር አኒንግ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል፣ ስራ ወይም የተሻለ ትምህርት፣ ጤና አላመጣም ሲሉ ለቢቢሲ ተናግረዋል። ትራውሬ አማራጭ እያቀረበና የሁለት ታሪካዊ ዘመናትን መንፈስ እንደገና እየያዘ ነው ሲሉ አክለዋል። በጥር ወር የጋራ ፕሬዝዳንት ጆን ማሃማ ቃለ መሐላ በመፈጸሙበት ወቅት ትዕይንቱ የሰረቀው ወታደራዊ ዩኒፎርም የለበሰው በሰገባው ሸጉጥ የታጠቀው ትራኦሬ ነበር። ፕሮፌሰር አኒንግ 21 የአገር መሪዎች ነበሩ፣ ነገር ግን ትራኦሬ ወደ ውስጥ ሲገባ ቦታው ሌላ ሆነ። የጋናው ፕሬዝዳንት ጠባቂዎች እንኳን እሱን ተከትለው ይሮጡ ነበር ብለዋል። ትራኦሬ በእግራቸው ለመራመድ ለሚታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥ ላሉት የሀገሪቱ መሪዎች በጣም ተቃራኒ ምስል አቅርቧል። ትራኦሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም የበራ ፊትና ትንሽ ፈገግታ ያለው ነው። ደግሞ ኃይለኛ ተናጋሪ ነው። እናም ራሱን እንደ ህዝብ ሰው ያሳያል። ከሩሲያ ጋር የተቆራኘው ጁንታ በኢኮኖሚያዊ ዘርፍ መጠነኛ መሻሻል ማሳየቱን በሚያመላክት መልኩ የዓለም የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተውት ነበር። በሚያዝያ መጀመሪያ ላይ በወጣው መግለጫም አይኤምኤፍ ምንም እንኳን አስቸጋሪ ሰብአዊና ደህንነት አካባቢ ቢሆንም በ2025 ኢኮኖሚ ጠንካራ ሆኖ ይቀጥላል ብሎ እንደሚጠብቅና አገዛዙ የሀገር ውስጥ ገቢን በማሳደግ የደሞወዝ ክፍያን በመያዝና በትምህርት በጤናና በማህበራዊ ጥበቃ ላይ የሚያወጣው ወጪ በማሳደግ የሚያስመዘግን እድገት አድርጓል ብሏል። የዓለም ባንኩ በተመለከተ የዋጋ ግሽበትን ከ2023 ከ0.7 በመቶ በ2024 ወደ 4.2 በመቶ ከፍ ብሏል፣ ነገር ግን በቀን ከ2.15 ዶላር ብታች የሚኖሩ ሰዎችን የሚያመለክተው እጅግ የከፋ ድህነት መጠን በግብርና እና በአገልግሎት ዘርፍ በታየው ጠንካራ እድገት ምክንያት በሁለት መቶኛ ነጥብ ወደ 24.9 በመቶ ዝቅ ብሏል። በዩናይትድ ስቴትስ ከሚገኙ ፋይናንስ ተቋማት እነዚህ ሪፖርቶች ቢወጡም ከፈረንሳይና አሜሪካ ጋር ያለው ግንኙነት ግን ቀዝቃዛ ሆነ ቆይቷል። የአሜሪካ አፍሪካ አዛዥ ጀኔራል ማይክል ላንግላይ ትራኦሬ የቡርኪና ፋሶ የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታዎች ጥበቃ እየተጠቀሙበት ነው የሚለውን ንግግር የቅርብ ጊዜ ምሳሌ ነው። ይህ የሩሲያ ኃይሎች በቡርኪና ፋሶ የወርቅ ኢንዱስትሪ ውስጥ ድርሻ እንዲኖራቸው ትራውሬን እየደገፉ ነው የሚለውን የአሜሪካና አንዳንድ የአፍሪካ አጋሮቿን የረዥም ጊዜ እይታ የሚያመላክት ይመስላል። የጀነራል ላንግሌ በሚያዝያ ወር መጀመሪያ ላይ በአሜሪካ ሴኔት ኮሚቴ ችሎት ላይ የሰጡት አስተያየት ጀግናቸው እየተቸ እንደሆነ በሚሰማቸው የካፒቴኑ ደጋፊዎች መካከል ቁጣን አስነስቷል። ብዙም ሳይቆይ የቡርኪናቤ ጁንታ የመፈንቅለ መንግስት ሴራ ማክሸፉን እና የሴራዎች ጠንሳሾች በጎረቤት ሀገር ኮትዲቫር መሆናቸውን ገልጧል። በጊዜው ጀነራል አንግላይ ኮትዲቫር መጎብኝታቸውን ነግሮ ነገሩን አባብሶት ነበር። ኮትዲቫር በምንም አይነት ሴራ ውስጥ እንዳልተሳተፈች ስትገልጽ፣ የዩናይትድ ስቴትስ የአፍሪካ ኮማንድ ህዝብ በበኩሉ የጀነራል አንግላይ ጉብኝት አከራሪነትን ጨምሮ የጋራ የጸጥታ ችግሮችን ለመፍታት ያተኮረ ነው ብሏል። ሆኖም ወታደራዊ ጁንታ አጋጣሚውን በመጠቀም ኢምፔሪያሊስቶችና ላኪዎቻቸው ሻምበል ትራኦሬን ከስልጣን ለማውረድ እየሞከሩ ነው በሚል ስጋት በቡርኪና ፋሶ ዋና ከተማ ትልቁን ሰልፍ አዘጋጅተዋል። ኮሊን ፖል ዋሽተዋል፣ ኢራቅ ወድማለች፣ ባራክ ኦባማ ዋሽተዋል፣ ጋዳፊ ተገሏል። በዚህ ጊዜ ግን ውሸታም በእኛ ላይ ተጽዕኖ አያሳድርም ሲል አንድ ተቃዋሚ ሙዚቀኛ ኦቢሴ ጆሃንስ ለአሶሲኤትድ ፕሬስ የዜና ወኪል ተናግረዋል። በተመሳሳይ ቀን ለንደንን ጨምሮ ለትራኦሬ ድጋፍ ሰልፎች ተካሂዷል። በመቀጠልም ለአዲሱቱ የቡርኪና ፋሶ እና የአዲስ አፍሪካ ራዕያቸውን ለተካፈሉት ያለውን አድናቆት በፈረንሳይኛና በእንግሊዝኛ ልጥፎች በማህበራዊ ሚዲያ አጋርቷል። በተጨማሪም በአንድነት በኢምፔሪያሊዝም እና የእጅ አዙር ቅኝ አገዛዝን እናሸንፋለን፣ የተከበረችና ሉዓላዊት አፍሪካ በማለት ተናግረዋል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አነቃንቋል። እናም ሌሎች ግዛቶችን የፈረንሳይ ወታደሮችን ለቀው እንዲወጡ በማዘዝ የእሱን አርአያነት ተከትለዋል። ሶስቱ ወታደራዊ አገዛዝ ጎረቤቶችም በአካባቢው የንግድና የጸጥታ ቡድን ኢኳስ በመውጣት የራሳቸውን ጥምረት ፈጥረው ወደ አገራቸው በሚገቡ ሸቀጦች ላይ የ0.5 በመቶ ቀረጥ እንደሚጥሉ በማወጅ የራሳቸውን ጥምረት ፈጥረዋል። ሚስተር አይኪንስ ትራዋሬ ከሌሎች ሊማር እንደሚችል ጠቁመው ራውሊንግስ በ35 ዓመቱ በጋና ስልጣን ሲይዝ ትንሹ ኢየሱስ በመባል ይታወቅ ነበር፣ ነገር ግን ከ19 ዓመታት በኋላ የተደበላለቀ ቅርስ ትቷል። ዘላቂ ዲሞክራሲ ለመፍጠር ቢረዱም ሙስና ማስቀም አልቻለም። ለዘላቂ ውርስ ሚስተር አይኪንስ እንዳሉት ትራኦሬ ሰላምን በማስፈና ጠንካራ የመንግስት ተቋማትን በመገንባት መልካም አስተዳደርን ለማምጣት ስልጣንን ግላዊ ከማድረግና ተቃዋሚዎችን ከማፈልቅ ይልቅ ትኩረት መስጠት አለበት ብለዋል። ወደ ቻናላችን ቤተሰቦች ተወዳጅነትን እያተረፈ ስለመጣው የቡርኪና ፋሶ ፕሬዚዳንት ሻምበል ትራኦሬ፣ እንዲሁም የአንዳንድ ተመራማሪዎችን አስተያየት ይዘንላችሁ የቀረብንውን ፕሮግራም በዚሁ ጨርሰናል። ቻናላችንን ሰብስክራይብ በማድረግና ለሌሎች በማጋራት ቤተሰብ ይሁኑ፣ እንላለን በሌሎች ፕሮግራሞች እስከምንገናኝ ድረስ ሰናይ ጊዜ።